አንተና አሲያ በምትሰሩት ስራ አንገቴን ነው የደፋሁት፣ እኔ እንደ ግለሰብም እንደ ሙስሊምም ማለት ነው። ምክንያቱም የስምንት እህቶች ወንድም ነኝ። አንዲት ሴት ተዋርዳ አደባባይ ላይ ሀቢባም ስታደርገው ያለው አንዲት ሴት አደባባይ ላይ ወጣ ስትዋረድ ማየት ያሳምማል። እናቴ ሴት ነች። አንተ በመጅሊስ አሰራር ሐላል ሆም የሚባለ ወንድማችን አለና የትዳር አገናኝ ነውና መጅልሱ ህጋዊ ፈቃድ ሰጥቶኛል እያለ ነው እና መጅልሱ ህጋዊ ፈቃድ የመስጠት መብት አለው ማለት በዚህ ጉዳይ ላይ በፊት በቲክቶክ ፓስፖርት ስሰራ እናት ያለች ጥሩ ባል እንደ አባት የሚሆነን አባት የለንም እንደ አባት የሚሆነን ባል ፈልግላት ስትለኝ ፈለግኩላቸው ከፈለግኩላቸው በኋላ ጋ መጥተው ሊጠይቁ ይችላሉ እነዛም ያንን ሰርተፍኬት ማየት አለባቸው ህጋዊ ለመሆንህና ላለመሆንህ ሁለተኛ በምንም ተአምር ከይር ፍለጋ ነው ካላህ፣ ጀዛ እናገኛለን ብለን ነው የምንሰራው ብላችሁ አትናገሩ። እህታችን አሲያ ሙኣዝ ቤት ገብታ አንዳንድ ነገር ስትናገር ነበርና እኔ ሲፈልጉ አህባሽ ይሉኛል፣ ሲፈልጉ ወሀብያ ይሉኛል። ግልጽ ወሀብዮች ራቂ ተብለሻ፣ ኮሜንት ላይ ድብድብ ያደርጉኛል ማለት ነው የሆነ ነገር ለሆነ ነገር ሳደርግ አንቺ አህባሽ የአህባሽ እኔ ሙስሊሙ ሽርክ ቀልብ ላይ ያለ ነገር ነው አይደለም። ፈመን ሸረሐ ላሁ ሰድረሁ ለልኢስላም ፈሁወ አላ ኑሪን። አንተ እና አሲያ በምትሰሩት ስራ አንገቴን ነው የደፋሁት፣ እኔ እንደ ግለሰብም እንደ ሙስሊምም ማለት ነው። ምክንያቱም የስምንት እህቶች ወንድም ነኝ። አንዲት ሴት ተዋርዳ አደባባይ ላይ ሀቢባም ስታደርገዋ ያለው አንዲት ሴት አደባባይ ላይ ወጣ ስትዋረድ ማየት ያሳምማል እናቴ ሴት ነች እንጀራ ነው ብዬ በራብ ሞት ይህንን ስራ አልሰራውም እ ኸይር ነው ብዬ አላህ ራሱ ኸይር ነው ብሎ ቢነግረኝ አልሰራውም እ ይህንን ስራ ኸይር ሊሆን አይችልም እህቶችን አደባባይ ላይ ማዋረድ ምን ማዋረድ ነው ይሄ ባ ባ ባለፈው ባለፈው ባለፈው እናንተ ከማን እንደተማራችሁ ትናቃለን ሀቢባ ጀመረችው እናንተ ቀጠላችሁ ሲጀመር ነው። ሙሪና ነኝ ሳራ ሲሰራ ሰፊ ላይሰንስ ነው። ኦኬ ኦኬ፣ ባባ ቆይ ባለፈው ሀቢባ ይዛት የመጣች ልጅ አዎ ከመጅሊስ ከእስልምና ጉዳዮች ብዬ ነው የጠየቅኩ። በቀጥታ ከእስልምና ጉዳዮች ለዚህ ጉዳይ ህጋዊነት ሰርተፍኬት ተሰጥቷሃል ወይ? አልክ። አልኩ። አዎ አልክ። ከመንግስትስ? አዎ አልክ። እንግዲህ ህጋዊ ሊሆን የሚችለው አንድ ከመጅሊስና ከመንግስት ህጋዊ ፍቃድ ሲሰጥህ ብቻ ነው። ያንን ሰርተፍኬት አሳየን ስንልህ ቢሮዬኑ አልክ። ቢሮህ ላይ ካለ ያ ሰርተፍኬት እዚህ ጋር አንድ ሺህ ሰው ነው ያለው። አንድ ሺህ ተገልጋይ ወይም ደግሞ እዚህ ውስጥም የተልከሰከሱ ትዳር የሚፈልጉ እህቶቻችን ይኖራሉ። አንተ ጋር መጥተው ሊጠይቁ ይችላሉ። እነዛም ያንን ሰርተፍኬት ማየት አለባቸው፣ ህጋዊ ለመሆንህና ላለመሆንህ። ሁለተኛ በምንም ተአምር ኸይር ፍለጋ ነው ካላ ጀዛ እናገኛለን ብለን ነው የምንሰራው ብላችሁ አትናገሩ። ደሞዝና ደሞዝ ብቻ ነው። እውነቴን ነው የምልህ። እኔ ወደ ስራ እየሄድኩ ነው፣ ልጥፋትና ልሂድ ንዴቴን አሁን ፊትለፊት ስላገኘው አቡ አሚራ ጀዛውን አላህ ይክፈለው። ንዴቴን ልወጣ ብህና ልይ ተናድጄ ባህለዋ ወረበልካባ ነው ምልህ። እኔ ሴት ልጅ መውለድን እንድረግ ምን ያደረገኝ በተለይ የእህቶቻችን መልከስከስ። ሴት ልጅ ክቡር ነች፣ ሴት ልጅ ወርቅ ነች። ዳይመንድ ተፈልጋ ነው መገኘት አለባት። መስፈርት ያቀርባሉ ቤት አለኝ ብለው ራሳቸውን ያዋርዳሉ። እንዴት ታዋጠልህ ነገ ትወልዳለህ እኮ ወንድሜ ቪዲዮኛ ጋር ያበሩ ቪዲዮ አበሩም በድምፅም መጡ ይሄ መዋረድ ነው የሴትን ልጅ ክብር ዝቅ የሚያደርግ ነው ሴት ዳይመንድ ነች ባባ መሰዋትነት ሊከፈልባት የሚገባት ፍጡር ነች ሴት ሴትን በቀላሉ ወንድ ልጅ ማግኘት የለበትም ይስራ ይልፋ ይጣር ይጋር እንደ ይጥበስ እንጂ ያውራ እንጂ ያሳምናት እንጂ ቤተሰቦቿ ጋር ሽማግሌ ላክ እንጂ። እናንተ በአቋራጭ መታችሁ ትዳር የሚባልን የተከበረ ግንኙነት አርክሳችሁ አውርዳችሁ ኤ ቦይፍሬንድ ገርፍሬንድ በላ። አሁን እና እናንተ የምታደርጉት ዘጨርሻ ያለው ሰላም አለይኩም አስተቀራሽ ማሚ ሳካይድ ሳካይድ እንተ በመጅሊስ አሰራር ሀላል ሆም የሚባለው እንድማችን አለና የትዳር አገናኝ ነውና መጅልሱ ህጋዊ ፈቃድ ሰጥቶኛል እያለ ነው። እና መጅልሱ ህጋዊ ፈቃድ የመስጠት መብት አለው ማለት በዚህ ጉዳይ ላይ ልክ እንደ ንግድ ፈቃድ ህጋዊ ፈቃድ ይሰጣል መጅልሱ ትዳር ለማገናኘት እንትላሉ፣ ወንድሞች ሁለት ሁለት እንትን ነው ያለው። መጅሊስ ላይ ፈቃድ፣ እንደ ተቋም ፈቃድ የሚሰጣቸው ነገሮች አሉ። የትምህርት ተቋሞች ምናምን ነገር እንደዚህ፣ የትምህርት ተቋሞች ነገር እንደዚህ ፈቃድ ይሰጣል፣ እንደ ትምህርት ቤቶች። ከዛ ደግሞ ሩቅያ ቤቶችንም እንደዚሁ ምናልባት የሚሰጥበት ሁኔታ አለ። ከዛ ውጭ ደግሞ ተዝኪያ የሚባል ነገር አለ። ልጁን የሚያውቁት ከሆነ ልጁ ጥሩ ልጅ ነው ነገር የሚለቅም ሙ ስለ ልጁ ብቻ መስክሩ አላደለ እንደዚ ነገር የሚሰጥ ነገር አለ። እሱን ይዞ እንዳይሆን እንዲፈማ ነው ፍቃድ። አሁን አላውቅም፣ በቃ እንሻላ። እስኪ እኔም ወደኋላ በቅላለሁኝ። እንገናኛለን። ይር እንሻላ፣ በፊት በቲክቶክ ትራንስፎር ስሰራ መጡ። በሌላ አካውንታቸው መጡ። ሚስት ፈልግልኝ አሉኝ። በሁለተኛው አካውንታቸው መጥተው ሚስት ፈልጉልኝ አሉኝ። ከዛም በኋላ መሰረታቸውን ተቀብዬ አዲስ አበባ እናት ያለች ነገር ኳት እሳቸው እንደሆኑ እናት ያለች ጥሩ ባል እንደ አባት የሚሆነን አባት የለንም፣ እንደ አባት የሚሆነን ባል ፈልግላት ስትለኝ ፈለግኩላቸው። ከፈለግኩላቸው በኋላ አገናኟቸው ቤቷ ድረስ ሂደው ቤቷ ድረስ ሂደው አዩዋት። ካዩት በኋላ አልተስማ አልተመቸችኝም አቶነኝም አሉ። ከዛም በኋላ ቀረ ያ ነገር። ከዛ በሆነ ኸይር ስራ፣ ገቢ የማሰባሰብ ስራ ደብረ ብርሃን ለተፈናቀሉ ማህበረሰቦች ገቢ የማሰባሰብ ስራ አደረግን። በዛ ቁርአንና ኪታብ እንዲሁም ማስቤዛዎች አሰባስበን፣ ከዛ ያንን ቁርአንና ኪታብ ኑ አብረን ነው የምናደርሰው። እሳቸው ዲላ ነው የሚኖሩት፣ እኔ ኮምቦልቻ ነበር የምኖረው። ኑ አብረን ነው የምናደርሰው ብዬ ደወልኩላቸው። አይመቸኝም ሲሉኝ ይ አይ አብሽሩ ሀጂ ዋንቱ ካመጣችሁ ነው ያልሄድም አንድ ላይ ነው የምንሄደው አልኳቸው። መጡ ከመጡ በኋላ ያንን አስቤዛና ቁራና ኪታብ አድርሰን ተመለስ ስንመለስ፣ አንድ ሳን የሚባል ወንድማችን አለ። እሱ ቤት እኔ ቤት ነው የምታርፉት ብሎ ወሰደን። ከዛም በፊት እኔም ጋር እንተዋወቅም፣ አጃወልም ጋር እንዲሁ በስልክ ነው የምንተዋወቀው። ሁለታችንም ሶስታችንም አንተዋወቅም፣ ባካል በስልክ ነው እንዲሁ የተዋወቅነው። ሳን የሚባለ ወንድማችን ጋር የተዋወቅነው በዙሁ በደብረ ብርሃን በሚሰባሰበው ቁራና ኪታብ እንዲሁም አስቤዛዎች ነው። ከዛም በኋላ ከተሰባሰበ በኋላ ነው የተገናኘ፣ ነው በስልክ ነው የምንገናኘው። ከዛም በኋላ እሱ ቤት አረፍን። ካረፍን በኋላ ሰራተኛ አለችው ሳኒ የሚባለው ወንድማችን እሱ ጋር ወደ ሀያ ቀን ምናምን ቆይታለች። እና የሆነች እመምተኛ እህት አለችው፣ እሷን እመምተኛ እህቱን እያሳከመ ነበር። እህት አለችኝ ዱዓ አርጉልኝ ሲል ለእሷ ዱዓ ምናምን እያደረግን ቆየን። እሷን ሐኪም ቤት ይዘን ሄድን። ሐኪም ቤት ይዘን ሄደን ሰራተኛ ጠዋት መታች፣ ጠዋት መታች አጃ እዛ ተኝተው ነበር። ጠዋት ከመጣች በኋላ ሹራ አደረጉ። ሹራ ካደረጉ በኋላ ሹራ ሲያደርጉ አየ በካሜራ ሳኒ የሚባለው ወንድማችን በካሜራ አየ። ከዛም በኋላ ለምን ወደ ሀላል አትቀይሩትም፣ ለምን ሀላል አታደርጉትም ብሎ ጠይቃቸው ስናማክራቸው፣ እሷ እኔ ራሱ ደስ ይለኛል። ምን እሳቸው ባሉበት ብታወራ ነው ይሻል። ለምን እሳቸው እሳቸው በሌሉበት አውርተ ሀቅ ብቻ ለመውሰድ ከሆነ ልክ አይደለም። እኛ ሙስሊሞች ነናል። እንትንን ነው ማውረድን ነው ሰው የሚፈልገው፣ አንዳንዱ ስታየው ማለት ነው ስነ ምግባር የሚቃወም ከሆነ ዳትስፋ እዛ ነገር ላይ ላትግባባ ትችላለ። ግን አንተ እዛ ቦታ ላይ አውርዶ እና ቆሻሻ ንግግር መናገር አላሁ ረቡል ዒዛ አይወደውም። እና ማንም ፐርሰናል ተናግሮ ይሄ ልጅ ሽርክ ነው ሚያሳልፎንችላለሁ እኔ መስራት እችላለሁ። ይሄ ሰው የሽርክ ሰው ነው ይሄ ሰው ሐስቡን አላህ እንግዲህ ሽርክ ቀልብ ላይ ያለ ነው። ሱብሃን አላህ ማለት እኛ ነው። አንቺ ሽርክን ያ እየደገፍሽ ከሽርክ ጎን ቆመሽ ታስፋፊ አንቺ ነሽ። ከዛ በተረፈ ግን እኔ ማንም ሰው ላይ ታብላ ምን ነው ማንም ይሁን ማንም ማስተላለፍ የሚፈልገውን ትምህርት ማስተላለፍ ይችላል። ግን አንዱን ዝቅ አድርጎ እኔ እንደ አንቺ አይነት አስመሳይ እና ያን ብቻ ነው እንጂ ሌላ ይሄ ብቻ ነው። እናንተ ላ ኢላሀ ኢለላህ ወንድሞቼ ናችሁ። አብሹ ወይ አበሳው አሁን ወልም ቢያለ ደግሞ አፍወል እንደው እሷ ብትመራ የአህባሾች ጀግና ሲትና አወሉ ሸሂደት በዚህ ጉዳይም ከሴቶች ደግሞ አወሉ። ያው እኛ ደረሶች ነን። ያው ሀድራ ላይ ነው ብዙም ያው ከኪታቡ ብዙም እንትን አላለም። እኔም እዚህ ቲክቶክ ላይ እንትን ያልኩት ሀድራ ላይ ላይ ራቂ ተብለሽ ኮሜንት ላይ ደብደብ ያደርጉኛል ማለት ነው። አይ የሆነ ነገር ለሆነ ነገር አንቺ አህባሽ ያለ በሙሉ ዓለም ላይ ነው። በሁለቱም በኩል የምደበድቡኝ ምስክር ሁሉ ልኝ። እናንተም ኤኒ ታይም እኔ ቤቴ ለሁሉም ነው ክፍት። ለሌላው ክፍት እንደሆነው ለእናንተ ክፍት የማይሆንበት ምንም ምክንያት የለም። አያች ግን ምንድነው ነው አንድ ሰው መልእክትን ሲያስተላልፍ ወይ ሲናገር አንድን የሚያወርድ ንግግር፣ ሌላውን ወንድሙን የሚያወርድ ንግግር አትናገሩ ብቻ ነው ይሄ ብቻ ነው እኔ የምፈልገው ማለት ነው እንጂ እኛ ግን አንቺ ቤት

ሙዓዝ ሐቢብ አላሁ መውጁዱን ቢላ መካን የሚለው መፈክር ይዞል መጥቷል። በነሽዳው አላህ ያለ ቦታ ነው ሲባል መጨረሻ ላይ አላህ የለም የሚለውን ያሳያል። ስለዚህ ነሽዳ ብዙ ጣጣ ይዟል፣ ራቁ አታዳምጡ

ግዲህ ሽርክ አይደል? ከኔ ሆዲ ችሎ አይገልጸው ዜማ የሚያን አያስቀምጥ አያስቆም አያስኬዲ። ይህ ምን ያክል ፍቅር ካለህ መከተል ብቻ ነው። በማሲንቆ በክራር ታጅበህ ሴት ከወንድ ተቀላቅለህ መጨፈር የረሱል ሰለላሁ ዐለይሂ ወሰለም ፍቅር መግለጫ ሳይሆን በማጭበርበር ገንዘብ መሰብሰብ ነው። በረሱል ሰለላሁ ዐለይሂ ወሰለም ላይ እየዋሸህባቸው ነው። አያስኬዲ አያስቆም አያስቀምጥ ምን ማለት ነው? ይኸው ተቀምጥ አይደል? እንደምጨፍረው ውሸታም የምን መሄድ ብቻ

ሙዓዝ ሐቢብ ወደ ሽርክ እየተጣራ ነው። ነገር ግን ህዝቡ መቀመቅ ውስጥ መግባቱን አላወቅም። እየሳቀ ተቀብሎታል። ተደስቶ ከመዓዝ ጋር ይጨፍራል። አሁን ብትደሰት ነገ በለቅሶ ብድርን ትመልሳታለህ። ቶሎ ተውባ አድርግ ሰላም አለይኩም ሙአዝን ስንቃወም ለምን ነው የምትሉ ሰዎች ምናልባት በሱ ቢሆን ላስረዳችሁ እችላለሁ። ከ2500 ኮሜንት 50 60 ዎቹ ያልገባችሁውና ሳይገባችሁ ብላችሁ ኮሜንት ጻፋችሁ ስላላችሁ ለእናንተ ልነግራችሁ ወዳለሁ። ሙአዝ ሀቢቢ ቅሞ ሲመረቅን የሚጨፍርበት ስታዲየም በመዳም ቅመሞች አማካኝነት መገንባት የለበትም። ማያ በስደተኞች አማካኝነት መገንባት የለበትም። እነዚህ ስደተኞች የተቸገረን ይረዳሉ፣ የታመመን ያሳክማሉ፣ ቤተሰብን ይረዳሉ። 18 ሰዓት ሰርተው ሁለት ሰዓት ረፍት አድርገው ነው ይሄንን ገንዘብ የሚያገኙት። በክሎሮክስ እግራቸው ተበጣጥሶ በህማም ሽታ በሽንት ቤት ሽታ ኩላሊታቸው በሽተኛ ሆኖ ነው ይሄን ገንዘብ የሚያገኙት። ስለዚህ እነሱን ሞት ቤት እያደረግን ያለነው ለምንድን ነው? መረዳት ያለባቸውን ሰዎች እንዳቁ ነው እየረዳናቸው ያለ ነውና፣ እየመከር እየመከርናቸው ያለ ነው። እነሱን ነው ማናነቅ የምናነቃቀው። አንተ ጉልበት ያለ ሰርተ መብላት ያልቻል ቻልከ ሰውዬ፣ እንዴት ነው አስራ ሁለት ሚሊዮን ልትረዳ የምትችል? ያውም ቅመህ ለምን ትጨፍርበት ስታዲም መሆን የሌለበት ነገር በአላህ ስም እኮ ነው የምትነግደው አንተ በአላህ ስም የምትነግደው አልበቃ ብሎ ከሰዎች እንደዚህ ብለ አስመስለ ለመቀበል ትሞክራለህ እንዴ ሀባይቢ እንግዲህ እኛ ተጠንቀቁ ብለናል